ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። ዛሬም በአዲስ መረጃ መጥቻለሁ። በጣም በሚያሳዝን ሁኔታ እንግዲህ በደቡብ አፍሪካ እነዚህ የምታያቸው ሁለት እህትና እህቶች በአንድ ክላስ ውስጥ ህይወታቸው አልፎ ተገኝቷል። በምን ሞቱ፣ እንዴት ሞቱ የሚባለው ነገር ገና እየተጣራ ነው፣ ምንም አልታወቀም። በአንድ ቀን በአንድ ላይ ሁለቱም ህይወታቸው አልፎ ነው በአንድ ክላስ ውስጥ የተገኙት ማለት ነው። በጣም ያሳዝናል። ኢትዮጵያ ውስጥ ከእለት እለት ኢትዮጵያን በስደትም ሆነ በሀገር ውስጥም ሆነ የኢትዮጵያን ሞት በቃ የከብት ሞት ሆኗል። የእንስሳ ሞት ሆኗል። በጣም በሚያሳዝን ሁኔታ የዛሬው ደግሞ በደቡብ አፍሪካ ሁለት እህትማማቾች በአንድ ጊዜ ህይወታቸው ማለፉ በጣም ለጆሮ የሚሰቀጥጣል ማለት ነው። በአውሮፓና በአሜሪካም እንዲሁም በተለያዩ ሀገራት ላይ የሚኖሩ ኢትዮጵያውያን ደግሞ አለፈልኝ ህይወቴ የተለወጠልኝ ብለው መንገድ ሲጀምሩ የተለያየ አደጋ ያጋጥማቸዋል። ከቅርብ ጊዜያት በፊት እንኳን በአሜሪካን ሀገር ሁለት እህትማማቾች በአንድ ግለሰብ በተተኮሰባቸው ጥይት ህይወታቸው ማለፉ የሚታወስ ነው። አሁን ደግሞ ሌላ ሀዘን፣ ሌላ መከራ በደቡብ አፍሪካ ህይወታቸውን ኑሯቸውን የሚገፉ ሁለት እህትማማቾች በአንድ ክፍል ውስጥ ሞተው ተገኝተዋል። እነዚህ እህትማማቾች ዲቦራ መንግስቴና ኦፕራ መንግስቴ ተብለው ይጠራሉ። ተወልደው ያደጉት በዚያው በደቡብ አፍሪካ ነው። በዚህ ደረጃ የበቆት ልጆቻቸውንም ለማሳደግና ለቁም ነገር ያደረሱት ማለት ነው። ልጆቹ በትምህርታቸው ጠንካራ እንደነበሩና ህይወታቸውን ለመለወጥም ከፍተኛ ጥረት ያደርጉ እንደነበር እንዲሁም መረጃዎቻችን ይጠቁማሉ። አሁን ታዲያ ምን ተፈጠረ? መረጃዎቹ ምን ይላሉ? እንንገራችሁ። ጎንቤሚቱን የተባለ የእነዚህ ታዳጊዎች ወላጆች ጓደኛ የሆነ አንድ ሰው ይህንን ጉዳይ እንዲህ ያለ ይ ገልጸዋል። ጌታ ሁልጊዜ መልካም ነው። እንዲህ አደረገ ተብሎም አይወቀስም። እኔ ግን ዛሬ ለሰው ጥሩ የሚሰማ ነገር ይዣል መጣሁም ይላል። ለእኔ ለጓደኞቼ፣ ለአብሮ አደጎቼ እንዲሁም በሀገር ውስጥና በመላው ዓለም ላላችሁ ቅልብ፣ በሐዘን ተካፋይ አጽናይ ለሆናችሁ ውድ የሀገሬ ልጆች በማለት መልእክቱን ይቀጥላል። በደቡብ አፍሪካ ለውለታ የሚሆኑ ቢበዛ የሶስትናም የአራት እድሜ ልዩነት ያላቸው ወንድሜና እህቴ ብየብጠራቸው ጓደኞቼ ብየምብጠራቸው የምኮራባቸው ከነዚህ ውድ የሆኑ ግለሰቦች አብራክ የተገኙ ወጣት ዲቦራ መንግስቴና ኦፕራ መንግስቴ በአንዲት ጥቁር ቀን አንዲት ጥቁር ሌሊት ላይ በክፉ ነገሰችባቸውና ለመናገርም ለመስማትም አእምሮም ለመቀበል ተቸግረን መሪር የሆነ ሐዘን ውስጥ እንዲሁም ለቅሶ ውስጥ በጨለማ ተቀምጠን እንገኛለን። ለዚህ ቃላት የለኝም። በቅርብ አብሮ ለኖረ ሰው ምን እንደሚሰማው ግልጽ ነውና እያለ ሐዘኑን ይገልጻል። አለማየሁና እናት ሰብላለሙ ይህንን በመጽሐፍ ቅዱስ ብቻ በምድር ያልሆነ በሰው አእምሮ የማይለካ መጽናናት ጌታ እንዲያደርግላቸው መከራንም እንዲያቀልላቸው በልባቸውም ትካዜም እንዳይሆንባቸው በጸሎታችሁ እንድታስቧቸው ነው በማለትም ሁሉንም ኢትዮጵያውያን በጸሎት እንድናገዝ ይጠይቀናል። እኔም እንደ አንድ ቤተሰብና የቅር እና በሐዘን ውስጥ ሆኜ ትንሽ ሐዘኔን ካካፍልኳችሁ ብዬ መጽናናትን እንዲሆንልኝ እንዲሁ ለእኔም ጸልዩልኝ አምላክም ይርዳኝ በማለት ነው። በጣም ያሳዝናል። ከእውነት ከሚባለው በላይ ያሳዝናል። ማለት በቃል ብቻ ሳይሆን ከባለ ሁለት እህትና እህት እናት ጉድሽን እንግዲህ ስሚ ተወልደው ባደጉት በደቡብ አፍሪካ ምን ገባ ምን ዋጣቸው ምን በላቸው ምንድነው በተኙበት ምን መድሃኒት ተሰጥቷቸው ነው ምን አይነት ሰው ገብቶ ህይወታቸውን አጥፍቶ ነው እንግዲህ ይሄ በዝርዝር አልታወቀም በመሳሪያ ይሆን በስለት ይሆን እነዚህ ልጆች ምን ይሆን ምን ይሆን አሟሟታቸው አልተነገረም በአንድ ቤት ውስጥ ሁለቱም እህት ና እህት ህይወታቸው እንዳለፈ ብቻ ነው የተነገረው ማለት ነውና ያሳዝናል ቅስም ይሰብራል ከሚባለው በላይ ማለት ነው። ስማ እንግዲህ በአሜሪካ እንደዚህ እህትና እህት እንዲሁም አንድ ወንድማችን ሶስት በአንድ ጊዜ አተናል ከወራቶች በፊት ሁለት ወር ቢሆነው ነው ማለት ነው። ዛሬም ደግሞ በደቡብ አፍሪካ እንደዚህ እህትና እህት በአንድ ቤት በጣም ነው የሚያሳዝኑት። እንዴት ደግሞ ያምራሉ። እነዚህን የመሳሰሉ እናት አባት እንዴት ነው የሚጽናኑት? ያው በሰው ሀገር ወልደው በሰው ሀገር አሳድገው በሰው ሀገር አስተምረው እንዲሁም የተመረቀችው ትታያለች ብቻ ማመን ይከብዳል የእውነት እግዚአብሔር ያጽናችሁ በምን ቃል ይጽናናሉ ወላጆች በምን ቃል ምን ያጽናናቸዋል ምን ተብሎ የእውነት እኛ ላየናቸው እንደዚህ ቅስማችን ተሰበረ እንደዚህ የሚያማምሩ አበባ የመሰሉ አንዳንድ ፍሬ ልጆች ማለት ነውና ወላጅ ደግሞ በስደት ላይ ምን አክል ደክመው ምን አክል አይደለም ልጅ ወልዶ ማሳደግ እንግዲህ፣ በሰው ሀገር አስቡት። ለራሳችን እንኳን ሰርተን እንደምንኖረው ላንድ ራሳችን ምን አክል ጭንቀትና ድካም እንዳለው ከባድ ነው፣ ከባድ ነው። መቼም መቼም ቢሆን አይጽናም፣ እያሳዝናል። ግን የኢትዮጵያውያን ስቃይ ግን ለምንድን ነው የበዛ? በየሄዱበት ሄዱበት የኢትዮጵያ ናት አልቅሽ ተብላለች። የኢትዮጵያ እናት ሁሌ ነው በቃ፣ እንባዋን የሚያብስ የለም የሚያፈስ እንጂ ማለት ነው። ምን እንበል ቃልም የለንም። የእውነት ይደክማል። ሁሌ አዘን መዘገብ፣ ሁሌ ሞቱ፣ ተቀበሩ፣ ተገደሉ በሰው እጃቸው በሰው ሕይወት በሰው እጅ ሕይወታቸው ጠፋ የሚባለው ዜና ለምደ ነዋል አንዳንዴ፣ ሳስበው እኛም ስለተላመድ ነው ይመስለኛል። በቃ እንደ ልብስ አድርገነዋል። እግዚአብሔር ያጽናችሁ፣ ነብሳችሁ ባጸደገነት ትረፍ። እንግዲህ አጣርተን እናመጣላችኋለን። በምን እንደሆነ አልታወቀም። ይሄ ነገር ጉርሻም የተለያዩ ከትላንት ማታ ጀምሮ ነው ይሄ ነገር የተለቀቀው ማለት ነው። እግዚአብሔር ለቤተሰብ ጽናቱን ይስጥ። ሌላ ምን ለው ስለሌለም ነብሳችሁን ባጸደገነት ያኑረው። አጣርተን እንዴት ሞቱ ምክንያቱን